እንደምትመለከቷቸው ቅዱስ አዲሷን ሴት አገኛት። ከነኪራ ህይወት ውጭላቸው ይላታል። እነኪራ በፍቅራቸውን በሳር በመከራ የገነቡት ፍቅር ነው። ከህይወታቸው ውጭላቸው ና፣ ከእነሱ ቤት ውጭና፣ ከኔ ቤት ነ ቶሎ ይላታል። እሷ ደግሞ ተቀልድ ያለ የት ነው መወጣው ትለዋለች። እሱ ደግሞ እንደዚህ ተበሳጭቶ እያዋራት ይገኛል ማለት ነው። ከዛ እሷ ደግሞ የት ነው መወጣው ትለዋለች። የእነሱ ፍቅር በመከራ የተገነባ ነው እና እንዲሁም እኔ ጋር መኖር ትችል ያለሽ፣ እኔ ጫካ ውስጥ ነው የምኖረው፣ እኔ የምኖርበት ቦታ ማን የማያገኝሽም ይላታል። እሷ ደግሞ እያሳደዱኝ ነው ይገሉኛን ትለዋለች። እንደዚህ ተባብለው ተበሳጭተው እንደምትወጣው ወጥታ ስትመለስ ኪራና ጽናት እንዲህ ብለው ተኝተው ፍቅራቸውን እያጣጣሙ ታገኛቸዋለች። ከዚያ እሷና ኪራና ጽናት እየተጫወቱ እየተሳሳቁ ባሉበት ሰዓት ላይ ናሁሚ ኪምሮን ይመጣል ማለት ነው። ምን ሁናችሁ ነው ይላቸዋል። ከዛ እንደዚሁ እየተወዛገበ የተሳሳቁ እያለ ማለት ነው። እናንተ ፍቅራቸውን ታጣጥማላችሁ ትላቸዋለች ሰኒ። እንደዚሁ እየሳቁ እየተጫወቱ ፈገግታቸው ምናምን በጣም ነው ደስ የሚሉት ማለት ነው። ከዛ ደግሞ ትነሳና እንደተለመደው ፍቅር ፍቅር እየተጫወታችሁ ነው ሲሏቸው ትነሳና ውሃ ልጠጣ ብላ ትሄዳለች ወደ ኩሽና ማለት ነው። ተመልከቱልኝ። ቅዱስ ደግሞ በጣም ተበሳጭቶና ተናዱ በሩ ስር ቁሟል። ከዛ ኪራ ይመጣል። ምን ሆነህ ነው ሲለው ከዛ ሱ ደግሞ ይበሳጭና ኪራ እነዚህ ቀላል ሰዎች ጋር አይደለም እች ሴትዮ የያዘችና ይለዋል። በጣም ከባባድ ሰዎች ናቸው ይለዋል። ታዲያ ምንድን ነው ማድረግ ያለብን ይላል። ማድረግ ያለብንማ ወይ አንተ ታዋጣታለህ እነማን እንደሆኑ አሊያም ደግሞ ልጅቲቷ ማባረር ባረር ነው ያለብን በጣም ችግር ውስጥ ነን ይለዋል ቅዱስ። ከዛ እኔ ኮፊ ውስጥ ልቀጥራትና ምን እንደሆነ ታሪኩ ልጠይቃት ይለዋል። እንዲሁም ጥሩ ሀሳብ ነው ተባብለው ይጨርሳሉ። እሷን ካፌ ውስጥ ቀጥሮ እንደሚያወራት መጀመሪያ ከመውጣቷ በፊት ከደረጃው ታወራለች ቷ ጋር የሆነ ሰውዬ ያስፈራራት እንደውሉ ከዛ ጽናት ደግሞ እንደምትመለከቱ ከጀርባዋ ሆና ምስጢሯን ታዳምጣለች። ምስጢሯን ካዳመጠች በኋላ በጣም ተጠራጠረቻቸው ማለት ነው። ማና ስትለው አይነግራት ማንነቱ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንደምንዋላችሁልኝ እንደምናላችሁልኝ እንግዲህ ጽናት ክፍል ክፍል ሰማኒያ ሶስት ይችላችሁ ቀርብ ያለው ማለት ነው ጽናትዬ ተናደደች እና ተበሳጨች እና ወደ መሮ ቤት ትሄዳለች። መሮ ቤት ተኛች። እነሱም ደግሞ ከጎኗ ሆኖ ሲያጽናኗት ቆዩ ማለት ነው። አሁንም ወሬያቸውን ቀጥለዋል። ይች ሴትዮ ጥሩ ሴት አይደለችም እየተባሉ ስለ ሴትዮቱ እየተባባሉ ያወራሉ። ከዛ ኮፊ ውስጥ ቀጠራትና እንደሚያወሩት ገንዘብ ከሆነ የምትፈልጊው ገንዘቡን ልስጥሽ አሊያም ደግሞ ቤት ልከራይልሽ እና ቤት ልቀቂልኝ ይላታል። አንተ አልገባህም፣ እኔ ካንተ ምንም የምፈልገው ነገር የለኝ። ከዛ አበይ በመካከል ቪዲዮን እያቆራረጡብኝ ስለነበር ነው። ከዛ ቤልከራይልሽ ምናምን ሲላ በጣም ተበሳጭታ ትሄዳለሽ ማለት ነው። እንደምትሄደው ደግሞ ሰኒ ጋር ይገናኛሉ። እሱም ቁጭ ብሎ ሰኒ ታያቸዋለሽ ማለት ነው። ከዛ ሮጥ ብላ ትከታተልና መጣች፣ እዚህ ጋር ሰኒ እንደምትመለከቷት መጣች እምነግርሽ ነገር አለኝ፣ ጽጌ ትላታለች። ይሄ ወራዳ እውነቱን መናገር አለበት ትላለች ማለት ነው። ቪዲዮውን ያስቀርጹ አልቻሉም፣ ቤተሰብ በጣም ረበሹኝ፣ እያቆራረጡ ማለት ነው። ከዛ ምን ብትል ነው ምንድን ነው ንገሪ ንገሪ ስትፅል እሱ ይመጣል። ጽዬ ጽዬ እያለኝ እንደምትመለከቷ ፊቷ በጣም ተመሳጭታለች ምን የዛሬው ቪዲዮ በጣም እየተቆራረጠብኝ ነው። የሰው ጫጫታ ላለማስገባት እየጣርኩ ነው ማለት ነው። እና በጣም ተበሳጭታለ። እኔማ መንገር አለብኝ ልንገርሽ። እሺ፣ ንገረኝ። እንደምትለው ከመካከላቸው እንዲህ ብለው እንደሚያወሩት እሷም ተኮሳትራ መጣ፣ አንተ ወራዳ፣ የት ነበርክ ትለዋለች። ከዛ ስራ ነበርኩ ስራ በዝቶብኝ ስትል ተዋሻታለ። ዋሽታታን ትለዋለች ከዛ ኮፊ ውስጥ ቁጭ ብላችሁ ከሷ ጋር ላያችሁም፣ ትላችኋለች። ከዛ ጺም ተበሳጨች። ከዛ በኋላ ጽናት ተነስታ ወጣች እና እሱም አፎን ክፍቶ ብሎ ይመለከታል። ከዛ እሷ ደግሞ እሰራልሃለሁ ጽናትን ትዋሻታለህ ማለት ነው ትላለች። ከዛ ተበሳጭታ እንደምትወጣው አዲሷን ሴትዮ ጨበሬዋን ታገኛታለች። ጨበሬዋ ደግሞ ምንድን ነው ነገሩ ስትል ከዚህ ትንሽ ቀጣቅጣ በሩን ዘግታባት ትሄዳለች። ከዛ እሳተ ጋሞራ ሁና ፍቅራቸውን ከሚያጣጥሙበት ትመጣና እኔ እንደተናደርኩ እናንተ መሳቅ የለባችሁም ትልና ፍቅራቸውን እንደምትመለከቷቸው እያጣጠሙ ያሉበትን ሰዎች ከፍቅር ወደ ጸብ አስገባቻቸው ማለት ነው። ከዛ ምንድን ነው ስሏት እኔን የት እንዳገኘኝ እሱን ጠይቅው ትላታለች። ከዛ እንደምትመለከቷቸው ተፋጠው እንዳለ ትነሳና ፅ ወጥታ ወደ ሰኝ ቤት ትሄዳለች ከዛ ሴትዮዋ ደግሞ እኔን አናዳችሁ እናንታት ትቀሜት አባታችሁ አቃጠልኳችሁ ትላቸዋለች በጣም የሚገርም ታሪክ ነው ያላ ስለ ሴትየቱ ታሪኳ ከባድና ና ትልቅ ነው ግን እውነቱም ቢናገር ኪራ ጥሩ ነው ባይነኝ። አንቺ ሴትዮ ይላታል፣ እንደዚህ ሆኖ ማለት። ከዛ አንቺ የተረገምሽ ምን ለማድረግ እየሞከርሽ ነው ይላታል። እኔ ምንም ማድረግ አልችልም፣ እነሱ ሴቶች ናቸው፣ እየሰደቡኝ ነው ትለዋለች። ምን ብሎ ሰደቡ? ሻፍሽ ዘግትሽ አትቀመጭም ይላታል። ከዛ ናሆሚ ደግሞ ቤቱ ተደላድሎ ተቀምጦ እየዘፋፈነ ነው፣ ተመልከቱት። ከዛ ኪራ ይደውልበታል። ፊቱን ከስከስ አረገ። ናሆሚ ምንድነው የደበቃችሁን ነገር አለ። እንዴት ትለዋለች ባልተቤቱ። ከዛ ተናዱ። አይ ማሩዬ፣ የደበቅናችሁ ነገርማ የለም ይላታል። እሺ ኸይር፣ እንሄድ ወደ ጽናት ትልና ይሄዳሉ። ናሆሚ ምንም ቢሆን ጽናት እውነት አላት ትለዋለች። ከዛ ጽና ሰ ከሰኒ ሰኒ ቤት ተኝተዋል። ተመልክቷቸው እንቅልፋቸውን እያጣጣሙ ነው። ጽ ራሷን አስራለች፣ ታማለች። ሰኒ ተነሳች ና ባልናገር ጽናትን ከጽናት ሳልንግር ኪራን ብቻ ማውራት ነበረብኝ። ጽ ከተከፋች ቆይታለች። እንዲ እንዲማረግ አልነበረብኝም ትላለች። ከዛ መጡና ናሆምና ኪራ ሲያወሩ በጣም ተበሳጭተዋል። ተዋል ከዛ ደግሞ እውነቱም መናገር አለበት። ኪራ ለጽናት ግድ የለህም ይለዋል። ከዛ በኋላ ወይ ሴትዮዋን እናበራት ወይ እውነቱም ትናገራለህ ይለዋል። ከዛ ቀስበል መሮ እንዳትሰማን ይለዋል። እሷ ደግሞ ገብታ ስታወራት መሩ ታለቃቀሳለች። ትክክለኛ ታሪኳም ሊሆን ይችላል ውሸቷም ሊሆን ይችላል ብዙ ታሪኮችን እያለቀሰች እያነባች አወራች። መሩ ብላ አዳመጠች። ከዛም መጨረሻ ላይ ስትናገራት የምሯን ተቆጣች። ከዛ ሄደች እና ልጅቷን ሳናስገባት አቀርም አንቺ እናሱ በተናገሯቸዋን ንግግር ከፍቷታን ትላለች። መሮ መሩ የት አባቷ አረ እንደውም ከዚህ በላይ ቢኖር አረጋን ነበር ትላለች። ሰኒ ማለት ነው። ሰኒ የኔ ቆንጆ የሴቶች መከታ ማለት ነው። እነዚህ ደግሞ ሂዶ ይለምናታል። የኔ ውድ ይቅርታ አድርጌልኝ ምናምን ብሎ ስጠይቃት፣ አይ ችግር የለውም ትለዋለች። ከዛ ይቅርታዋን ተቀባለች። እነሱ አሁንም የደበቀኝ ነገር አለ እንዴት ትለዋለች። አይ እኔ የደበቁሽ ነገር የለም ይላታል። እነሱ ደግሞ ከዛ ሰኒ ሄደች ና የሆነ ነገር እንደደበቃት ይገባኛል። ውስጥ የጥሯን ስሜት አይሰማውም ትላለች ሰኔ። እሱ ደግሞ በፍጹም አልደበቁሽም ይላል። እና ውድ ተመልካቾች ይህንን ይመስላል አድሷ ጽ እውነቱ ይነገራት እውነት የሰው ልጅ ምንጊዜም እውነት እየገፋ ስለሚሄድ እውነቱ ይነገራት። እና አድሷ ልጅ ምኖም አይመቸኝም ብትወጣ ይሻለኛል እያሉ ብዙ ቤተሰቦቻችን ኮሜንት ላይ ወቀሳና ዛቻ እያቀረቡ ነው። ወቀሰና ዛቻ በጣም እየባሰ ነው። የዛሬው ቪዲዮ እየተቆራረጠ እየተቆራረጠባችሁ ነው በጣም ይቅርታ አድርጉልኝ። ዛህማ ስለሆንኩ ነው። ውድ ተመልካቾቼ ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆናችሁ ተቀላቀሉ። የቻናሌ ቤተሰቦች፣ የመወዳችሁ፣ የማከብራችሁ ውድ የሀገሪን ልጆች በያላችሁበት ቦታ የፈጣሪ ግዛና እዝነቱ፣ ምህረቱ አይለያችሁ ያልኩ የምሰናበታችሁ ይሆናል። ለቻናሌ አዲስ የሆናችሁ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ከምንገናኝ ጥሩ ስንበታ ሰንብቱልኝ። ኢትዮጵያ ለዘላለም ትኖር እላለሁኝ። እና የዛሬው ቪዲዮ ይህን ይመስላል። ቀጣይ በሰማኒያ አራት ወይም በሶስት የምንገናኝ ይሆናል ጽናትና እናሁን ጽናትና ኪራ እውነቱን ተናግረው በቀጣይ ቪዲዮ ማየት እንፈልጋለን። ኮመንታተሮቹ አዲስ ቷል ይተውጣልን እያላችሁ በጣም ኮሜንት እየጻፋችሁ ነው። አዲስ ቷል ልጅ አልወደዳችኋትም ማለት ነው። ይህ ጽናት ድራማ ድምቀት አባታቸው ነበረ፣ አባታቸው ይንጡልን የምትሉ ማለት ነው። በቀጣይ ቪዲዮ ደግሞ ኪምሮን እና ሰኒ በፍቅር አሸሸግዳይ እያሉ እንድናያቸው እንፈልጋለን። ሁላችሁም ሰብስክራይብ አርጎ ላይክ ሼር አድርጎ እወዳችኋለሁ፣ አከብራችኋለሁ። ሰላምንና ፍቅርን፣ አንድነትን፣ መተሳሰብን፣ መተዛዘንን ያምጣልን ለሀገራችን ማለት ነው። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ወሰላሙ አሌይኩም ወረምቱላ ወበረካቱ